በራሱ ደህንነት ከሱ ጋር እንዳልጣለፈች ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንደት ናችሁ? ሰላም ናችሁልኝ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሁሉ። ዛሬ ደግሞ በአደይ ድራማ በክፍል ሀያ አራት ሀያ አምስት ባለፈው

ስመጣ ማለት ነው። ከዛ ይሄ የሰፈር ባልጅ ስጠራት አደይ የሚለው ስጠራት፣ ለሱ ለጓደኛው ስም ስጠራው እንዴት ደመቀ ደመቀ ነህ እንዴ አለችው። እንዴ እንዴ ታወቅሽ ነው እንዴ ታወቅሽ ስሜ ነው ያላት ማለት ነው። እሷ ደግሞ እንዴ የአባት ይሄ ክርስትና ልጅ አይደለህ እንዴ አለችው ማለት ነው። እሱም በጣም ደነገጠ፣ በጣም ደነገጠ። አንቺ አንቺ ማንሽ ሰብ እኔ እኮ አደይ ነኝ አለችው። ስም በጣም ደንግጦ ማለት ነው። ወደትዬ እስገላገላት ዛሬ ከጭንቃሱ አወጣት ማለት ነው። እንዲህ በአዴ ላይ ነው እንደዚህ ያደረግከኝ የነበረው፣ ከአሁን በኋላ ከኔ ነው የምትጣላው ብሎ ከእሷ ይዟት ከነበረው ልጅ ከሷን ከሱ ነጥቆ ማለት ነው። ይዟት እየሄደ አስወጣት። ከጭን አስወጣት ማለት ነው። ድድየ ይዝ ላይ ደግሞ ባረኩና ዳውት እየፈለጓት ነበር። እንዴት ነው የምናገኛት? ተጨንቀው እየፈለጓት እያለ ባሮኩም አሁን የት ነው የምንፈልጋት? እያለ ወደ ዳዊት እስኪ ወጥተን ወደ ውጭም ቢሆን ወጥተን እንሄድ እንፈልጋት ብለው እየፈለጓት እያለ ድንገት ደመቀ ይዟት መጣ ማለት ነው። ዳይመንድ የአደይ ሰፋራዊ የእሱ ጓደኛ ማለት ፍቅር በብር የቀጠረችው ልጅ እሱ ይዟት እየመጣ እያወሩ ምናምን አደይ ግን እንዴት መልካም ሴት ነሽ! አን እነዚህ እኮ በክፉ እያሰብሽ አንቺ በመልካም እየመለስሽላቸው ምናምን እያላት ማለት ነው። እሷ ደግሞ አዎ፣ ክፉ በክፉ ሳይሆን በመልካም ነው መመለስ ያለብን። ግን ይሄ የኔ መታገት የፍቅር ያለበት አለችው ማለት ነው። አዎ በደንብ እሷ ናት እኮ እንደዚህ እንደዚህ አድርጉ። በጣም ነው የምትወድ እንደሁም በህልማም ስምህ ትጠራለች ብላ እሳናት ያታለለችን። እንደሁም ለእኔ በረከት ላይ ነው እንደዚህ ያደረገች ብሎ ነገራት ነገራት ማለት ነው። ከዛ እሷን በእሷ ተገረማ እያለ ሄደች። እየሄዱ እየተጓዝ እያለ ግን አባትሽ እናት አባትናት ሞቷ ላይ ድል አለችው። አዎ ሞቷል። አባቴ እንዴት ነው? አባትሽ እኮ በጣም ጥሩ ሰው ነው። እስካሁን ከጎኔ ነበር እና ባለማወቅ አንቺ ላይ በደል ፈጸሙ ይቅርታ አድርግልኝ አላት። እሷም ችግር የለውም አለችውም። እሱም አመሰግናለሁ አለችው ማለት ነው። ውዶች ገዛ ባረኩና ዳዊት ከባረኩና ዳዊት አገኝ አገናኛት በጣም ደስ አላት። በጣም ደስተኛ ሆነ። ተካከፉ የት ነበረሽ ሸራት ታግታ ነበር ምናምን ነው ብለን ያገቡት ለእነሱ አስረክበው ሄደ ማለት ነው እንጆች ዬ ከዛ ላናው ላና ኤሉን ቤቱ ሄዳ ማለት ነው ስለ አደይ እያወሩ ነበር አንቺ ግን እንዴት ነው ይህ ታርኪስ ግን ገርኛላት ማለት ነው ምንድን ፍቅር ፍቅረኛ ነበረሽ እሱም አይ እኔ የለኝም በአሁኑ ሰዓት ጭንቀት መጨናነቅ አልፈልግም፣ አለችው ማለት ነው። ማለት ፍቅረኛ ነበረሽ አላት። አዎ ነበረኝ፣ ግን በቃ በስልኬ እንደ ሁለት ወር ቆይተናል፣ ግን አልተመቶኝም ምናምን አለችው። እና በአንቺ ጥፋት ነዋ፣ ነው ግን አፍቅራሽ ነበር አላት። አይመስለኝም ከአንድ ፍቅር ሳይዘኝ አይቀርም ብላ ወደሱ ተጠጋች ማለት ነው። ግን በጣም ትፈጭ ትፈጥኛለሽ እየፈጠንሽ ነው ብሎ ገፈተራት ማለት ነው። እና ደበረ ልውጣል አለችው ማለት ነው። አይ እንደዛ ማለት ሳይሆን አትፍጠኝ ብዬ ነው ፈጠንሽ ብዬ ነው፣ መጠን ጥሩ አይደለም ብሎ እያወሩ ማለት ነው እያወሩ ያለ አደይ ባረኩና ዳዊት ለአዴይ ተደስተው ይዘዋት ሄዱ። ወደ ቤታቸው ይዘዋት ሄዱ ማለት ነው። ፍቅር በጣም ለነገጠኝ ለአዴይ ስታይ እንዲ አደይ ያለቻት አቤት ፍቅር እንደስነሻለቻት ማለት ነው። እንዴት ለሆነ አይችልም በህልሜን ምናምን አለች ማለት ነው። አይ በአንቺ ክፋት ቢሆን ኖሮማ በፈጣሪ እገዛ ወጥቻለሁ ብላ ስታፋጥታት ከዛ ባሮክ መጣ ማለት ነው። ከዛ ባሮክ ስመጣ ዝም ማለች ባሮክ ስመጣ ዝም ማለት ማለት ነው። እንዴ አደይ፣ የአንቺ መታገት የፍቅር እጅ ያለበት እንዴ? አላት ማለት ነው። እሱ አይ የለበትም፣ አይ አይ ያለች ፍቅር። ንገረኝ የአንቺ እጅ ያለበት አላት ወንድሟ ማለት ነው። ንገረኝ የአንቺ እጅ ያለበት አላት ማለት ነው። አይ እኔ አላ እኔ ምን ማቆ ነገር የለም፣ ምን ማቆ ነገር የለም ማለት ነው ፍቅር። ከዛ እንደዚህ ብላ አሷም ደንግጣ ደነገጠች ማለት ነው ውድትዬ። ከዛ እንደዛ ብላ እያለ ወደ አዴም አዴም ለባረኩ ብላ ተወልቻ ለባረኩ ብላ ዘመነች ማለት ነው። ከዛ ሁላቸው መጥተው እንኳን ሰላም መጣሽ፣ እንኳን ደስ አለሽ። ኤላም መጥተው እንኳን ደስ አለሽ፣ በጣም ደስ ብሎኛል ስለመጣሽ፣ ስለተገኘሽ እንኳን ደስ አለሽ አደይ ያላት ኤላም። እንደ ሁላቸው ዳዊት፣ ሁላቸው እንኳን ደስ አለሽ አሏት። ከዛ ዳዊት እኔ ደክሞኛል ስላልተኛው ልተኛ ሊሄድ ብሎ ልተኛ ሊሄድ ነው ብሎ ወጣ ማለት ነው ዳዊት። ሁላችሁም የሉም ወደ ቤታቸው ሄዱ ማለት ነው። ከዛ ባረኩና ባረኩና ባረኩና አደይ ቀሩ ቤት ማለት ነው ሁለታቸው ቀሩ። ከዛ ይሁን እህቴስ፣ እህቴ ሳለች ማለት ነው። እሺ ባረኪ እህቴ ል ብላ ስትሄድ እህቷ የለችም። ወይን እህቴ ሳለች ማለት ነው ለባረኩ አደይ አይዞሽ ላቸው ሊፈልግ ብላ ከወጣች እኮ እስካሁን አልተመለሰችም ማለት አላት ማለት ነው። ከዛ በጣም ደንግጣ የኔ ከርታታ አሁን እኮ ምግብ አልበላች ምን አልበላች እየተንከረተተች እንደውም ሰፈሯ አታውቀው ብላ እህቷ እና አፋልግኝ ብሏ ልፈልጉ ይሄዱ ማለት ነው። ሁለታቸው አደይና አደይና ባረኩ ሄዱ፣ ልፈልጓት ሄዱ ግን አላገኙትም አላገኙትም ተመለሱ ማለት ነው። ከዛ ቤተ ተመልሰው በጣም ደክሞኛል ያለችው ለባረኩ ደክሞኛል። ሽፍቱ ውሃ ጠጭ አይዞ አይዞሻላት ማለት ነው። ግን እኮ ትናንት ስንመለስ ጥሩ ጥሩ ምግብ ላይ አልነበርክም፣ ምን ሆነህ ነው አለችው። አይ ዝም ብዬ ደብረው ነው። ለምን ለምን ደበረ? ምን ስለሆንክ ነው አለችው። እሱ ደግሞ የምወዳት ልጅ እኔ የምወዳት ልጅ እሷም ለእሷ የምወዳት ልጅ አለ አላት። እና አለችው። እሱ ስጠይቃት ፈቃደኛ አይደለሁም አለችው። እኔ ደግሞ እንዳልጠይቃት ተመሳሳይ መልስ ስለምትሰጠኝ ብዬ ዝም ፈርቼ ዝም አልኩ አላት። እና እሱ ለእሱ አይደለም እንዴ እምቢ አለችው፣ ወይስ እምቢ የተባለው ልጅ አንተ ነህ አለችው። አይ እኔ አይደለሁም ግን እ እንደዚሁ ነው የምትመልስልኝ ብዬሽ ተረቻ ነው እንጂ። አይ አይደለም፣ ለእሱ የምሰጠው መልስ ለአንተ ይሰጣል ማለት አይደለም። ስለማትፈልገውም ትሆን ሊሆንኮ ይችላል አለችው ማለት ነው። ግን እኮ እሱም ጓደኛ ብሎም ወንድሜ ስለሆነ ነው የፈራሁት ከሱ ጋር እንዳልጣላ ብዬ ነው እንዳልጠይቃት አለ። ያው ጓደኛ ከሆነ ግን ይከብዳል። ትክክል፣ ይከብዳል አለችው ማለት ነው። ከዛ እንደዛ ብለው እያለ ውሃ ተሰጣት፣ ውሃ ጠጭ፣ ጠጣች። አይዞሽ አይዞሽ ብሎ አረጋጋት ማለት ነው። ከዛ እንደዛ ብለው እንደዛ ብሎ አረጋግቷት እያወሩ አይዞሽ ብሎ ያም እህትሽም ትገኛለች እና አትፍሪ አይዞሽ ብሏት ማለት ነው። ከዛ ኤላ መንገድ እየተጓዘ እያለ ብርሃን ወድቃ አገኛት መንገድ ላይ ወድቃ አገኛት ማለት ነው። ከዛ አንስቶ ወደ ቤት ወስዶ ውሃ አጠጥቶ ምናምን አስተኝቶ ከተረጋጋት ማለት እንዲ ማን መጠቃት ማን መጣኝ ላይ ማን መጣኝ? አለች። አንቺ ወድቅሽ እኮ ነው ያገኙሽ እዛ ላይ ራስሽን ስተሽ ወድቀሽ ነበር እኮ አላት ማለት ነው። እና እንድት መጣሽ እንደት ምን ሆነች ነው አላት። እኔ እኔ ያለሁት እህቴ እያስተመምችኝ ነበር ከዛ እሷም ከ- ከወጣችም አልተመለሰችም ለእኔም ባለቤቱ አባረረችኝ ምናምን ብላ እየነገረችው እያለ ኤሎ መጣች። እንዲህ እንዴት ምን እየሰራች ነው እዚህ ላይ ምን እየሰራች ነው አለቻት። ማለት ነው አንቺ ራሷ ስታለ ወርቃ ያገኘዋት እና ማን እንደሆነ ታላቃትም ስላ እንዲህ የአደይ እህት እኮ ናት፣ የአደይ እህት እኮ ናት። እና ምን እየሰራች ነው ልደውልላት። እህቷ አህቷ ኮ እየተጨነቀች ነው፣ እየፈለገቻት ነው አለች። አይ ቆይ ራስዋ ትወቅና ከዛ ራስዋ ትሄዳለች፣ ምናምን አላት። ከዛ እንደዚህ እያላት እያለ ወደ እህቷ ደወለች፣ እሷም ደወለችላት እና እንደዛ ነው በክፍል አዴ ልደወልላት ማለት ነው እና በክፍል ሀያ ስድስት አዴ እህቷ ስታገኝ ምን ትል ሆን የምለው ይዘላት ጣለ ወደ እስከዛ ሳብስክራይብ